ሰላም ሰላም፣ እንዴ ናችሁ? የንስራምባ ሚዲያ ቤተሰቦች! ይህ ንስራምባ ሚዲያ በየሳምንቱ እያዘጋጀ የሚያቀርብላችሁ ሀገርኛ የመዝናኛ ፕሮግራማችን ነው። ዛሬም እንደተለመደው በባህርዳር ጎዳናዎች ጥያቄዎችን ይዘን ወጥተናል። በጥያቄና መልሳችን እንደምትዝናኑ እርግጠኛ ነን። ወደ ፕሮግራማችን ከመሄዳችን በፊት የንስራምባ ሚዲያን የዩቱብ ቻናል ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ፕሮግራሙ። ስሜ ገብረ ማርያም አለም ይባላል። ልኬዳን ኳን ትባላለሁ። ስሜ ሳሩ ዘመን ከጣናቅ ትምህርት ቤት አብርሃም ይሁን ይባላሉ። የባህርዳር ከተማ ነዋሪ ነው። አብርሃም ሳሪ ይባላሉ። የባህርዳር ከተማ ነዋሪ ነው። ስሜ በሀይሉ ያደርጋል ይባላሉ። ከማል ኡስማን ሀሚድ አህመድ። እኔ ቤቴ ሌሙጋሽ ይባላለ። ቤቲ ትግስት ትግስ በቀለ ሀሚድ እና ከማል አምስት ጥያቄ ጠይቃችኋሉ። ከአምስቱ አምስት ከመለሳችሁ ሽልማት አለ። ሲያርሱ ብሎ ጭቃ የማይነካው ሸ ነው። በጣም ቀላል። ሲያርሱሉ ጭቃ የማይነካው ሲያርሱሉ ጭቃ የማይነካው ቀንበር እስኪ አስተካክለው ሲያርሱሉ ጭቃማ አይነካው

በእጅ ተዘርቶ በአፍ የሚለቀም በእጅ ተዘርቶ በእጅ ተዘርቶ በእጅ ተዘርቶ በአፍ የሚለቅም ስንተኛ ክፍል ልጅ ታሩ? አስራ አንደኛ ክፍል ። ይሄ እዚህ ጋር የምታየው የሆነ ነገር ፎርሙላ ነው የምን ይመስልሻል? በትክክል ተመልሷል። ተማሪ መሆኗን አስመስክራለች። ነገራችን የዋተርን ፎርሙላ እንገረኝ እስኪ በትክክል ተመልሷል? የዋተር ፎርሙላ ንገሩኝ እስኪ። ኤችቱ። በትክክል ተመልሷል። ኤችቱ። በትክክል ተመልሷል። ኤችቱ ኤችቱ። አባት ከነ ልጁና አባት ከነ ልጁና ባል ከነ ሚስቱ ካፌ ገብተው ቡና አዘዙ ሁሉ። አስተናጋጇ የሶስት ቡና ሂሳብ ብቻ ተቀበለቻቸው። እንዴት? አባት ከነ ልጁ ነው። አባት ከነ ልጁ ባል ከነሚስቱ ካፌ ገብተው ቡና አዘዙ ሁሉም። ከዛ አስተናጋጇ ሂሳብ ስትቀበል የሶስት ቡና ተቀበለቻቸው። እንዴት? አባት ከነ ልጁ ነው። አይገባ ሚስትም ደግሞ ሚስት ባል እና ልጁ ነው። እሺ፣ በትክክል ተመልሷል። አባት ከነልጁ ባል ከነ ሚስቱ ካፌ ገብተው ሁሉም ቡና አዘዙ። አስተናጋጇ ሂሳብ ስትቀበል የሶስት ቡና ብቻ ቆርጣ መልስ ሰጠቻቸው። እንዴት አባት ከነ ልጁ ባል ከነ ሚስቱ ካፌ ገብተው ሁሉም ቡና አዘዙና ኦኬ። ዝሮ ዝሮ አባትየው ባሏ ነው። እንትኑ ተመሳሳይ ናቸው። ዝሮ ዝሮ ማለት እዚህ ባልየው ለሚስትየዋ ባል ነው፣ ለልጅየውም አባት ነው። አባ ስለሆነ የሶስት ሰው ነው። በትክክል ተመልስ። በደንብ አዳምጡኝ እንዳይሸውዳችሁ። አባት ከነ ልጁ እና ባል ከነ ሚስቱ ካፌ ገብተው ሁሉም ሁሉም ቡና አዘዙ። አስተናጋጇ የሶስት ቡና ሂሳብ ብቻ ተቀበለቻቸው። እንዴት? ልጅ አንድ ነው። እሺ እናትና አባቱ ሁለት፣ ልጅ አንድ። በትክክል ተመልሷል። እሺ ከአንድ በላይ ማለፍ ክልክል ነው ሚል ታፔላ የተሰቀለበት ቦታ ላይ አስር በጎች አንድ ላይ ሆኖ አለፉ። እንዴት? ከአንድ በላይ ማለፍ አይቻልም የሚል ታፔላ የተለጠፈበት ቦታ ላይ አስር በጎች አንድ ላይ አለፉ። እንዴት ሊሆን ቻለ? በግ ስለማይከለከል ነው። በዛ ቦታ ጥያቄው ከአንድ በላይ ማለፍ ክልክል ነው ነው ማለፍ ክልክል ነው። አስር በጎች ግን አንድ ላይ ሆኖ አለፉ። እንዴት? ነብስና ታክሱ እንዴ አይነት ነገር ሆኖ። እሺ ከአንድ በላይ ማለፍ ክልክል ነው የሚል ታፔላ ላይ የተለጠፈበት ቦታ ላይ አስር በጎች አንድ ላይ ሆኖ አለፉ። እንዴት ከአንድ በላይ ማለፍ ክልክል ነው የሚል ታፔል ላይ የተለጠፈበት ቦታ ላይ አስር በጎች አንድ ላይ አለፉ፣ እንዴት? ለሁሉ ከአንድ በላይ ማለፍ ክልክል ነው የሚል ታፔላ ተለጥፏል። አስር በጎች ግን አንድ ላይ አለፉ። ከአንድ በላይ ማለፍ ክልክል ነው የሚል ታፔል ላይ የተለጠፈበት ቦታ ላይ አስር በጎች አንድ ላይ ሆኖ አለፉ፣ እንዴት እንደበላይ የሚል አስር በጎች አስር በጎች ከአንድ በላይ ማለፍ ክልክል ነው የሚል የተለጠፈ ታፔል ላይ የተለጠፈበት ቦታ ላይ አስር በጎች አንድ ላይ አለፉ። እንዴት አንድ ላይ አለፉ? ግጥ ሰው ሊሆን ይሆን አደለ? መልስ እስኪ ልድገሙ። ከአንድ በላይ ማለፍ ክልክል ነው የሚል ታፔል ላይ የተለጠፈበት ቦታ ላይ አስር በጎች አንድ ላይ አለፉ። እንዴት ማለፍ ክልክል ነው። ማለፍ ክልክል ነው። ነገር ምንም ነገር ማለፍ አይችልም ተብሎ ተለ የተለጠፈ ታፔላ ላይ አንድ ላይ አስር በጎች አንድ ላይ ያለፉ ከአንድ በላይ ምንም ነገር ካንድ በላይ ምንም ነገር ማለፍ አይቻልም ተብሎ የተለጠፈበት ታፔላ ላይ ያለበት ቦታ ላይ አስር በጎች አንድ ላይ አለፉ። እንዴት? ፓክ ተደርገዋል? የሆነ ቦታ አለ። አንድ ላይ ነው የሚለው ጥያቄ። አስሩም አንድ ላይ ነው ያለፉት። ከአንድ በላይ ማለፍ አይቻልም የሚል ምልክት ያለበት ላይ ነው፣ ጽሑፍ የተለጠፈበት። በግ ማንበብ አይችልም። በትክክል ተመለስ ፋይናሊ ነው። አዎ ልክ ነው፣ በትክክል ተመልሷል። በነና በፈ ነና ፈ ማለት ነው። እሺ በእነዚህ የፊደል ዝርያት አምስት ቃላት በ15 ሰከንድ ውስጥ በነና በእነሱ ዝርያ ውስጥ አምስት ቃላት በ15 ሰከንድ ናፍጣ ነው። እየቆጠረ ነው። ናፍጣ ነፋስ ሁለት፣ አምስት እኮ እንደነገረኝ ሞላ እየሄደ ነው የቀረ በጣም ቀላል ነው። ሞከሪው ናፍጣ ነፋስ፣ ናፍጣ ነፋስ፣ ሁለት ነፍስ እራሳቸው ነፍስ ነስ ሶስት። እሺ እሺ በነና ነ ፊደሏን አለች አይደል ነና ፈን ተጠቅመህ ዝርያቸውን ተጠቅመህ አምስት ቃላት በ15 ሰከንድ ውስጥ የቆጠረን ነጠፈ እሺ አንድ ነቀፈ ሁለት ነቃቀፈ ሰዓት አልቋል። በፊደል ነ እና በፊደል ፈ ዝርያዎችን ተጠቅማችሁ ነኑኒና ኒንኖን ና ፈፉ ፊ ፎን ተጠቅማችሁ አምስት ቃላት በአስራ አምስት ሰከንድ። ነብር፣ ነርስ፣ ነገር፣ ነበረ ሞልቷል! ሞልቷል! ሞልቷል! ኢትዮጵያ አራት ወቅቶች አሏት። ክረምት፣ በጋ፣ ምን? የጨረሰ እሺ

እ ስደተኛ ባገቡ ሀሰተኛ በቃሉ ስደተኛ በእድሉ ቤት በሚመጣው ነው። ሀሰተኛ በቃሉ ከሆነ የተባለው ስደተኛ ስደተኛ የተባለው ደግሞ በምትሆን አሁን ሀሰተኛ በቃሉ ምን ይሆናል ነው? ትንሽ ነገር አግዢና በቃሉ ሀሰተኛ ይባላል እና ስደተኛ ትባለው በምንድን ነው? ሀሰተኛ በቃሉ ስደተኛ፣ ዳሽ ዳሽ ዳሽ። ምሳሌ አነጋገር ነው። አዎ፣ ስደተኛ የላጭን ልጅ ዳሽ በላት። ምላጭ ነው። የላጭን ልጅ ዳሽ በላት በጣም በምን እንግ የላጭን ልጅ ዳሽ በላት። በትክክል ተመልሷል። የላጭን ልጅ ዳሽ በላት። በትክክል ተመልሷል። የመጀመሪያ ተሸላሚያችን ናት። ቃልዬ አብረሽን ስለነበርሽ ጥያቄዎቻችንን በትክክል ስለመለስሽ እናመሰግናለን። ንስር አምባ ሚዲያን ሰብስክራይብ ታደርጊልናለሽ። ሀሙስ ጧት ይለቀቃል። ይኸው ሳሮኒ አብረሽን ስለነበርሽ ለጥያቄዎቻችን መልስ ስለሰጠሽን በጣም እናመሰግናለን። ንስር አምባ ሚዲያን ሰብስክራይብ አድርጌለን። እሽኔ ቆንጆ እናመሰግናለን። እሺ ፈቃደኛ ሆነህ ልትጠየቅ ስለመጣህ እናመሰግናለን። ለቃለመጠየቅ ፈቃደኛ ስለሆንክ እናመሰግናለን። ፍቃደኛ ሆናችሁ ለመሳተፍ ስለመጣችሁ በጣም እናመሰግናለን። ንስር አምባ ሚዲያ ሰብስክራይብ አድርጉ። እሺ፣ እናመሰግናለን። እሺ፣ ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። በፕሮግራማችን እንደተዝናናችሁ ባለሙሉ ተስፋ ነው። ከፕሮግራሙ ጋር እኔ ቤተል የሚሰማ ብሪያችሁ ነበር። በቀጣይ ፕሮግራም እስክንገናኝ ድረስ ሰላም ሁኑ።